አዳራሹ በሰው ተሞልቷል። ሁሉም እንደ ፕሮቶኮሉ ነበር የተቀመጠው። በተዋረድ ስም ስማችንን የያዘ ካርድ ከፊት ፊታችን ተቀምጧል። ስሜ የተጻፈበትን ካርድ አይቼ ተቀመጥኩ። የተያዘልኝ ቦታ የመጨረሻው ወንበር ነበር ቀይ ኮከብ አርማ ያለበት የሁጋ አዘ ልዩ ማስታወሻ ደብተር ከእያንዳንዳችን ፊት ጠረጴዛ ላይ ተደርድሯል የሚያጨስ የለም ከረባት ያላሰረ ሰው የለም ሁሉም እንዳቅሙ ታንቋል ለውጥ ይታያል መጎፈር ጢም ማስረዘም አለ ክራባት ደረት ገልብጦ ሽጉጥ አገንድሮ መንጎ ማለል አለመበጠር አለመታጠብ ፕሮቶኮል አለመጠበቅና አለመከባበር እጀ ጉርድ ካኪ ኮት አጥልቆ መንጦልጦል እንደ አብዮተኛነት የሚታይበት ጊዜ ያከተመ ይመስላል ስነ ስርዓት ሰፍኗል አብዮት ተቀልብሷል የሚል ይጠፋ ይሆን መቼም ስርዓት አልበኛነት የሚናፍቃቸው አንዳንድ ሰዎች አይታጡም በትልቁ የተሰራ የህገአዘ ድርጅታዊ መዋቅር ቻርት ተዘርግቷል። ሌሎችም ብዙ ቻርቶችና የጊዜ እቅዶች ተዘርግተው ይታያሉ። እውነትም ዝግጅቱ ብዙ ጊዜና ጥረት ሳይጠይቅ አልቀረም አልኩ በልቤ። ዝርዝር ነገሮች ሳይቀሩ የታሰበባቸው ይመስላል። ወደ ስብሰባው አዳራሽ የሚያስገባው በር ድንገት ተከፈተ። ጓድ ሊቀመንበር መጡ። ሁሉም ከመቀመጫው አንድ ላይ ሲነሳ ትርምስ ተፈጠረ። እንደምን ዋላችሁ ጓዶች፣ ቁጭ በሉ ቁጭ በሉ በማለት እንዳንቆም ቶሎ ብለው ተቀመጡ። ጥቁር ባለሽንትር ልብስ፣ ውሃ ሰማያዊ ሸሚዝ መሰረቱ ነጭ ሆኖ ጥቁር ጥለቶች ጣል ጣል ካሉበት ክራባት ጋር ለብሰዋል። ፈገግታቸው ሞቅ ብሏል። ደስ ያላቸው ይመስላሉ። የአለቃን ፊት አይተህ እደር የሚሉት ፈሊጥ ትዛለኝ። ሁሉም ፈገግ ብሏል። እኔም ፈገግ አልኩ። በስልጣን አካባቢ ያሉ ሰዎች አንድ አይነት ባህል ወይም ልምድ ይመሰርታሉ ልበል። የንስር አይኖች የሚመስሉት የሰውየው አይኖች ከጉድጓዶቻቸው ውስጥ ወዲህና ወዲያ ማለት ጀመሩ። ትትናቸው አይበገሬ መንፈሳቸውንና ቆራጥነታቸውን ይደብቃል። ሰውየው እሳትና ውሃ፣ የበግ ግልገልና ጥቁር ነብር፣ ሁሉም አንድ ላይ ሲያዩዋቸው በሰው ላይ የሆነ እምነት ያሳድራሉ። ጓድ ሊቀመንበር፣ ልንጀምር እንችላለን። የውጋዝ ዋና ጸሐፊ ነበሩ የተናገሩት። ክብ ፊታቸው፣ ጥርሳቸው፣ አይኖቻቸው ከራስ መላጣቸው ጋር የልብና የአእምሮ ንጽህናና ሀቀኛነት ሳቅ አንድ ላይ የሚስቁ ይመስላሉ። ሲናገሩም ያስቃሉ። ፊደላትን በተለይም እንደ ሁ፣ ብ፣ ኳ ና የመሳሰሉትን አያጠብቁም። ን ፊደልን ደግሞ የትም ነው አምጥተው የሚደነቅሯት። ታእታይ ላዕላይ ድኅረ ማለት ከጀመራችሁ ወዲህ አማርኛ ሊገባኝ ጀምረዋል ይላሉ። መቼም ቀልድ አያጡም። አንድ ጊዜ የተናገሩት ቀልድ ትዝ ይለኛል። አንድ አዛውንቲ ነበሩ ትርፍ ገዛ ቤት ቤት ተወርሶባቸዋል። በስልሳ ስምንት ቀበሌን ሂደው ሲመዘገቡ ስልሳ ዓመቴ ነው ብለው ነበር። በሰባ አራት እንደ ገና ሲመዘገቡ እድሜያቸው ሲጠየቁ ጊዜን አሁንም ስልሳ ዓመት ብለው ተዛረቡ፣ ተናገሩ። የቀበሌውን ሹም ስድስቱን ዓመት ወዴት አስቀሩት አባቴ? በስልሳ ስምንት ሲመዘገቡም ስልሳ ዓመቴ ነው ብለው ነበር ሲላቸውን፣ ስድስቱን ዓመት አትቁጠርብ ልጄ አልኖርኩትም አሉ ይባሃል ይባላል። ስቀው ማሳቅ ይወዳሉ። አያ አለባበስ አለባበስ መቼም ማንም ዘንድ የለም። ዘወትር ቂቅ እንዳሉ ነው። ከራስ ጠጉራቸው እስከ እግር ጥፍራቸው ጠጉር እንኳን የላቸውም። እግር ከሚበዛበት መንገድን ላይ ሳር አይበቅልም ይላሉ፣ በራሳቸው ሲቀልዱ። በራስ ላይ መቀለድ መቻል ጸጋ ነው፣ ጤናማም ነው። ብዙዎቻችን እንዲህ አይነቱን ጸጋ ክፉ ድል ሆኖ አልታደልንም። እድሜያቸው ይህን ያህል አይደለም፣ ግፋ ቢል ከሀምሳ አይበልጡም። ግን በመንፈስ ከማንኛውም ወጣት ይበልጥ ወጣት ናቸው። ወጣትነት በእድሜ ብቻ መቼ ነው የሚለካው? ያለን መንፈስም ከቁጥር ይገባል። ሁሉንም ነትስ ነው የሚሉት። ለሳቸው ሁሉም ነትስ ነው፣ ጣፋጭ ነትስ። የስብሰባው አጀንዳ ለሁሉም ታድሎ ነበር። እሺ ጓዶች፣ የዛሬው ስብሰባችን ዓላማ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻችንን አጠቃላይ ቅርጽና ይዘት በሚገባ ተረድተን ስናበቃ በየግንባራችን የተደቀነውን ታሪካዊ ስራ ዛሬ ነገ ሳንል ለመጀመር እንድንችል ለማድረግ ነው በማለት ንግግራቸውን ጀመሩ። ይህ ቀይ ኮከብ በሚል ስያሜ ከእንግዲህ የሚታወቀው ታሪካዊ ዘመቻችን የቆምንለት የመደብ ትግል አካል እንደመሆኑ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ ፖለቲካዊና ወታደራዊ ገጽታዎችና ይዘቶች አሉት። ይህ ብሔራዊና አብዮታዊ ዘመቻችን ዋናው ባህሪ ህዝባዊነቱ ነው። ቀደም ሲል ከታደላችሁት ድርጅታዊ መዋቅርና ስራ መመሪያ ለመረዳት እንደሚቻለው ሁላችሁም እንደደረሳችሁ ተስፋ አድርጋለሁ። ከትንሽ ቆይታ በኋላ የዘመቻው ዓላማ ይህን ሰሜናዊ ክፍለ ሀገራችንና በዚህ ክፍለ ሀገር የሚገኘውን ሰርቶ አደር ህዝብ በዚህ አካባቢ የኢምፔሪያሊዝም አለኝታ ከሆኑት ከታሪክ አተላዎች ለአንዴና ለመጨረሻ ጊዜ ነጻ እያወጣን ከጠመንጃ ፈሙዝ ግብግብ ጎን ለጎን ማህበራዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ግንባታ ስራዎች በማካሄድ የክፍለ ሀገሩ ሰርቶ አደር ህዝብ እንደተቀሩት የኢትዮጵያ ሰርቶ አደሮች የአብዮታችን ፍሬ ቀማሽና ተቋዳሽ ብቻ ሳይሆን ራሱም ለአብዮቱ ሂደትና ጥንካሬ አስተዋጽኦ እንዲያደርግ ነው። የቀይ ኮከብ ዘመቻችን ሶስት አበይት ምዕራፎች ይኖሩታል። አንደኛው ምዕራፍ ለዘመቻው የሚያስፈልጉትን አጠቃላይ ጥናቶችና ዝግጅቶች ማድረግ ነበር። አጠቃላይ ጥናቱና ዝግጅቱ አልቆ ይሄው ዛሬ እዚህ ደርሰናል። አሁን የቀረን ስራ ዘመቻውን ማብሰር ሲሆን፣ ለዚህም አስፈላጊው መድረክ እየተዘጋጀ ነው። በቅርቡ አንድ ታላቅ ጉባኤ ይደረጋል። እንዲሁም ከጉባኤው ጋር የተያዘ አንድ ታላቅ የምጽዋ ፌስቲቫል። ሁለተኛው ምዕራፍ የጦር ሜዳውን ፍልሚያ መጀመርና የፈረሱትን የኢኮኖሚ አውታሮች መልሶ ማቋቋም ይሆናል ሶስተኛው ምዕራፍ ነፃ በሚወጡትና በተቀሩትም ስፍራዎች ሁሉ የክፍለ ሀገሩን ምዝብር ገበሬዎች ማንቃት ማደራጀትና ማስታጠቅ ይሆናል ወሳኙ ነገር ድርጅት ነው እና የመጨረሻ ግባችን ገንጣዮችን ማንበርከክ ብቻ አይደለም የሩቅ ግባችን በዚህ ምድር ሶሻሊዝምን መገንባት ነው ጓዶች ዛሬ በዚህ ሰዓትና ስፍራ የምንገባው ቃል ቀላል አይደለም ነገ ታሪክና የኢትዮጵያ ሰፊ ሕዝብ ጠይቀናል። ይህን ስል ሀያ ዓመት ሙሉ ሲደራጅና ሲታጠቅ የቆየውን የወንበዴ በዴ መንጋ ከዚች ገጸ ምድር ጨርሶ እናጠፋለን ማለት አይደለም። አከርካሪያቸውን ለመስበር እንደምንችል ግን ጥርጣሬ የለኝም። ዛሬ የአብዮታችን አለኝታ ጋሻና መከታ የሆነው አብዮታዊ ሰራዊታችን ከምን ጊዜው የሚበልጥ ተደራጅቷል፣ ታጥቋል። ብሔራዊና አብዮታዊ ተልእኮውን ያውቃል። ቤቴ ንብረቴ ምቾቴ ሳይል በቀበሮ ጉድጓዶች ተወስኖ በቆራጥነት ይዋጋል። በየደቂቃው ከጠላት ጋር ጉሮሮ ለጉሮሮ እየተናነቀ ይዋደቃል። ይህ በኢትዮጵያ ውድ ወጣት ልጆች የተገነባው ሰራዊታችን የሚጠይቀው ዋጋ ከአብዮቱና ከብሔራዊ አንድነቱ ሌላ ነገር የለም። እዚህ በምትቆዩበት ጊዜ ኑሮ አይመቻችሁ ይሆናል። ግን ማሰብ ያለባችሁ በቀበሮ ጉድጓድ የሚኖረውን አብዮታዊ ሰራዊታችንን ነው፣ በማለት ለጊዜው ንግግራቸውን ገታ አደረጉ። ሌሎችን እንጃ እኔን ስሜት ያዘኝ፣ መላ ሰውነት የነዘረኝ፣ እምባይም መጥቶ ይተናነቀኝ ጀመር። በንግግራቸው ከመመሰጤ የተነሣ ማስታወሻ መውሰድ ካቆምኩ ቆይቻለሁ። ሰውየው ያለምንም ማስታወሻ በቃል ሲናገሩ ቃላት እንዴት እንደሚፈልቁላቸውና አሳብ እንዴት እንደሚሳካላቸው ሁልጊዜ ይደንቀኛል። የተጻፈ ንግግር ከማንበብ ምን አለ ሁልጊዜ በቃል ቢናገሩ ላለው። ሰውየው በቃላቸው ሲናገሩ ማንነታቸው በውል ይታያል፣ ይስባል እና ስሜት ይቀሰቅሳል። ምን አይነት ግሩም ተሰጥኦ! አንድ ጊዜ በ1969 አንድ ሚኒስትር ምናለኝ፣ ሰው የሚያነቡትን ንግግር ሰው በቃል እንዲናገሩ ብታደርጓቸው፣ በቃል ሲናገሩ ችግሩም ሆነ ተስፋው በይበልጥ ይሰማኛል፣ ይታየኛል። ጥቁር እንቁ ናቸው ብሎ ሲናገር የሰማሁት ትዝ ይለኛል። ያ ሚኒስትር አሁን በአገር የለም። ጉባኤ ሲመሩ ብዙ ጊዜ አይቻችኋለሁ። ሁሉም የሚናገረውን በታላቅ እርጋታና ትዕግስት የማድመጥ ጥሩ ተሰጥቷላቸው። እንደሚመስለኝ በማዳመጥ ነው ብዙ ነገር በአጭር ጊዜ ውስጥ ሊማሩ የቻሉት። የሰውን ሀሳብ መስማት አይሰለቻቸውም እና የሚመሩትን ጉባኤ ጠቅላላ ሂደት የማሰባሰብና ለውሳኔ የሚያበቃ ሀሳብ የማቅረብ ችሎታቸው ብዙውን ጊዜ ያስገርመኛል። የነገር ብልቶችን ለይቶ የማውጣት ግሩም ተሰጥኦ አላቸው። አስተሳሰባቸው ሁልጊዜ ቀጥተኛና ግልጽ ነው። በሚሰጡት ቀጥተኛና ግልጽ ትንታኔ የኢኮኖሚ ሊቃውንትንና ሌሎች ኤክስፐርቶችን ያስንቃሉ። ወደ ኋላ የሚሉት ወይም የሚደብቁት ነገር የለም። ሐቋን ፍርጥ ያደርጋሉ። እኔ እንዳየሁት ሌላም ተሰጥኦ አላቸው። ደከመኝ የሚል ቋንቋቸው ውስጥ የለም። ስራ ያዝናናቸው እንደሆነ አላውቅም፣ ግን ይሠራሉ። ለትንሹም ለትልቁም ነገር እኩል ዝግጅት ያደርጋሉ። አንዳንዴ ሳስብ በዝርዝር ጉዳዮች ተውጠው እንዳይቀሩ ሰጋለሁ። በሶማሌ ጦርነት ጊዜ ጥይት ሲቆጥሩ አይቼ ደከመኝ የማይል ካልፈለገ ሀያ አራት ሰዓት ለመስራት ፍቃደኛ የሆነ እንዲህ ያለ ወጣት መሪ ይዘን ሁላችንም እንደሱ ብንሰራ ይችን ውብ ግን አሳዛኝ አገር የትና የት ልናደርሳት በቻልን ነበር የሚል ሀሳብ አደረብኝ። ግን ብዙዎቻችን ስራ መቼ የሆነ የሚቀናን ሌላውን ማጋፈጥና ለሚደርሰው ጥፋት ተጠያቂ ማድረግ እንጂ የአገር ጉዳይ የአንድ ወይም ጥቂት ሰዎች ጉዳይ ሊሆንም አይችልም። ሰውየው ንግግራቸውን ቀጠሉ። ያለ ድል ሆኖ በአንድ እጅ ውጊያ፣ በሌላ እጅ የግንባታ ሥራ ማካሄድ እስካሁን እጣፋንታችን ሆኖ ቆይቷል። ቢሆንም የተነሳንበት ዓላማ በዚች ምድር ሶሻሊስታዊ ስርዓት ለመገንባት ነውና የተጠየቀውን ማንኛውንም መስዋዕትነት እንከፍላለን። ይህን ዘመቻ ለማቀድና ለማዘጋጀት ከአንድ ዓመት በላይ ጊዜ ፈጅቶብናል። ምናልባትም ከፍተኛ ጊዜና መረባረብ የጠየቀን ዘመቻ ቢኖር ይሄኛው ነው። ከዚህ ቀደም ካካሄድናቸው ዘመቻዎች ያገኘናቸውን ልምዶች መሰረት አድርገን ነው የተነሳ ነው። ከዚህኛውም እንማራለን። አብዮት ለዘላለም የማይዘጋ ትምህርት ቤት ነው። አንዳንድ ሰው ማጨብጨብ ልማድ ሁኖበታልና ከመካከላችን አንዱ ስላጨበጨበ ሁላችንም አጨበጨብን። አንዳንዱማ ገና ጓዶች ሲባል ማጨብጨብ ይጀምራል። በተገቢ ቦታ ለተገቢ ጉዳይ ከልብ ማጨብጨብም እኮ ብስለትና ንቃት ሳይጠይቅ ይቀራል። አላዋቂ ሳሚ መሆን ደግ አይደለም። ብሩህ ፈገግታ፣ ያው የተለመደው ትህትና የተመላበት ጠንካራ ባህሪ። ቀጠሉ። ይህ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ የታቀደውና የተዘጋጀው የኢሰፓኮ ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባ የሰሜን ተገንጣይ ወንበዴዎችን በማስመልከት የሰጠውን ውሳኔ መሠረት በማድረግ ነው። ውሳኔውን እጠቅሳለሁ። ውሳኔውን አነበቡ። የኢሰፓኮ ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባ ያሳለፈው ውሳኔ፣ አንደኛ በኤርትራ ክፍለ ሀገር ውስጥ አብዮቱ በፈጠረው አመች ሁኔታ ላይ በመመስረት ልማት እንዳይፋጠንና እንዳይስፋፋ የሚያውኩትን ጸረ አንድነትና ጸረ አብዮት ወንበዴዎችን በመመንጠርና በዚያ በኩል ኢምፔሪያሊዝምን አለኝታ በማሳጣት የሰላም ዋስትና እንዲረጋገጥ እንዲደረግ። ሁለተኛ በማወቅም ሆነ ባለማወቅ ከወንበዴዎች ጋር በመሆን ወይም በመተባበር አገራቸውን የበደሉና አሁን ግን ስህተታቸውን በመገንዘብና በመጸጸት ወደ አብዮቱ ሰፈር የሚመለሱት በሰርቶ አደሩ የአዲስ ህብረተሰብ ግንባታ ትግል ውስጥ ሙሉ ተሳታፊ እንዲሆኑ እንዲደረግ። ሶስተኛ የምስራቅና የደቡብ ኢትዮጵያ ሰፊ ህዝብ ከአብዮታዊ ሰራዊታችን ጎን በመሰለፍና በከፍተኛ መስዋዕትነት የሶማሊያን ወረራና የወንበዴዎችን ቡርወራ በመመከትና በአጭር ጊዜ ውስጥ በድል አድራጊነት በመወጣት ዛሬ በከፍተኛ ወኔ የግንባታውን ትግል እንደተያያዝነው ሁሉ በኤርትራ ክፍለ ሀገር ውስጥ ያለውም የሰፊው ህዝብ አካል ለተሟላ ሰላሙ መረጋገጥና ለግንባታው ትግሉ መፋፋም እስካሁን በእርሱም ተሳትፎ በተቀዳጃቸው ድሎች ላይ በመመርኮዝ ከአብዮታዊ ሰራዊታችን ጋር ክንዱን በማስተባበር ሲፈታተኑት ለውርደት ሲዳርጉትና ሲነግዱበት የኖሩትን ወንበዴዎች ጨርሶ በማስወገድ አኩሪ ታሪኩን እንዲያድስ የኢሰፓኮ ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባ ጥሪ ያስተላልፋል የሚል ነበር። ሰውየው ኢሰፓኮ የሰጠውን ውሳኔ አንብቦ ከጨረሱ በኋላ ጓዶች፣ የዚህ ታሪካዊ ዘመቻ ዓላማና ተግባር ባጭሩ ይህን ታሪካዊ ጥሪና ውሳኔ ተግባራዊ ማድረግ ነው። አሰራራችን ሁሉ ከቢሮክራሲ ነፃ የሆነ አብዮታዊና ወንድማዊ መሆን አለበት። በተለይም አሉ፣ ግንኙነታችን ወደ ላይም ወደ ጎንም እንዲሆን ያስፈልጋል። ድርጅታዊ መዋቅራችንም የተዘጋጀው በዚህ መርሆ መሰረት ነው። ወደ ዝርዝር መግለጫ ከመሄዳችን በፊት እዚህ ላይ ጥያቄ ወይም አስተያየት ካለ ግልጽና ዲሞክራሲያዊ ውይይት ማካሄድ ይቻላል። ለጊዜው ዝም ዝም ሆነ፣ ሁሉም ይታያይ ጀመር አብዛኛዎቻችን መቼም ኋላ መተቸት ነው እንጂ የሚቀናን በቦታው ላይ ፊት ለፊት የሚሰማንን ጥያቄ ለመጠየቅም ሆነ አሳብ ለመስጠት አይሆንልንም። እኔ እስከማውቀው ድረስ ለምንከተለው ዲሞክራሲያዊ ማዕከልነት መርህ ከዚህ ድብቅ ጠባይ የባሰ ጠንቀኛ ነገር ያለ አይመስለኝም። ከድክመታችን የተነሳ ዲሞክራሲያዊነትን እያጠፋን ማዕከላዊነትን ብቻ በማጠናከር ኃላፊነትን በአንድ ሰው ወይም በጥቂት ሰዎች ላይ እንዳንጥል ሁልጊዜ ያሰጋኛል። ኃላፊነትን የሚያክል ከባድ ነገር ተሸክሞ ወይም ፈልጎ፣ በአንጻሩ ደግሞ አድርባይ ፈሪ ሁኖ መኖር ለአገርም ሆነ ለአብዮት የሚበጅ አይመስለኝም። ሆዴ ጮኸ፣ ራበኝ መሰለኝ። ከነጋ ህል አልቀመስኩም። ሰዓቱ ሂዷል። አንዱ እጁን አወጣ። እሺ ጓድ ግድ የለም። ቁጭ ብለህ ይህ ዘመቻ አብዮታዊ ዘመቻ የኤርትራ ክፍለ ሀገር ቆይ ከኮብ ማለቴም በአሁኑ ጊዜ የታቀደው ወይም አሁን እንዲሆን የተመረጠበት ምክንያት ምንድን ነው ጓድ ሊቀመንበር? ጥያቄውን የጠየቀው ሰው ከመመንመኑ የተነሳ የነደደች ክብሪት ስንጥር ይመስላል። ሰውነቱም፣ እጁም፣ ከንፈሩ የሚንቀጠቀጡ ነበር። አገጩ ሁሉ ይንቀጠቀጥ ነበር። ከፊት ለፊቴ ነበር የተቀመጠው። ሰውየው መቼም ጥሩ ተናጋሪ ብቻ አይደሉም፣ ጥሩ አድማጭም ናቸው። እያንዳንዱ ሰው የሚናገረውን በጥንቃቄና በትዕግሥት የማድመጥ ችሎታ አላቸው። እሺ ጓድ፣ ጥሩ ጥያቄ ነው አሉ። እውነትም ጥሩ ጥያቄ ነበር። የሚሰጡትን መልስ በጥንቃቄ ለማስፈር ተዘጋጀው። ወስፋቴ የመንጫጫቱን አቁሞ ነበር። ለምን አሁን እንደሚታወቀው በኢትዮጵያ ሰፊ ህዝብ ትግል፣ በተለይም በአብዮታዊ ሰራዊታችን ያላቋረጠ መስዋዕትነት፣ በወዳጅ ሶሻሊስት አገሮች ሁለገብ ድጋፍ አብዮታችንን ከተከላካይነት ወደ አጥቂነት አሸጋግረነዋል። ከዚያም እንደ ሁኔታው አስፈላጊውን የትግል ታክቲክና ስትራቴጂ እየቀየስን በተከታታይ በሀገሪቱ መሐል ምስራቅ፣ ደቡብና ምዕራብ የተነሱብንን የአብዮቱን የውስጥ ጠላቶች፣ የውጭ ወራሪዎችና ጣልቃ ገቦች ሁሉ ደምሰናል። በአሁኑ ጊዜ ለአብዮታችን እርምጃ፣ ለሀገራችን አንድነት፣ ለህዝባችን ደህንነት፣ በተለይም ለአብዮታዊ ሰራዊታችን ፋታ ማጣትና ለኢኮኖሚያችን መቆርቆዝ ብቸኛና አይነተኛ ጠንቅ በመሆን የሚፈታተነን ቢኖር በኤርትራ የመሸገው ተገንጣይ የአድሃሪ ድርጅት ነው። ይህ ቅጥረኛ አድሃሪ ድርጅት የጥፋት ተልዕኮውን ተግባራዊ ለማድረግ ከተነሳሳ የረጅም ጊዜ ታሪክ ያለውና እንደ ሌሎች ችግሮች ሁሉ ካለፈው ስርዓት የተረከብነው ሲሆን የጥፋት ተግባሩን እጅግ ያስፋፋውና በተቋሙም እጅግ የተጠናከረው አመቺ ሆኖ ባገኘው አጋጣሚ ከአብዮታችን ፍንዳታ ወዲህ ነው። ይህ አድሃሪ ገንጣይ ድርጅት አብዮቱ በመጣባቸውና የመደብ ትግሉም ባንገዋለላቸው የውስጥ ጠላቶቻችን ድጋፍና የውጭ ኃይሎች እርዳታ ከጊዜ ወደ ጊዜ እየተጠናከረና በዚያውም መጠን የጥፋት ተግባሩን እያስፋፋ መጥቶ በተለይ እኛ በተለያዩ ችግሮች ተወጥረን በነበረበትና እሱ ከመላው አድህሮት ካምፕና ከዓለም አቀፍ ኢምፔሪያሊዝም ከፍተኛ የሞራልና የማቴሪያል እርዳታ አግኝቶ ዓላማውን እስከ ማሳካት ተቃርቦ በነበረበት ወቅት ማለትም ከሶስት ዓመት በፊት ሁለተኛው ነፃ አውጪ አብዮታዊ የጦር ሰራዊታችን አይቀጡ ቅጣት እየቀጣ ወንበዴው ተንሰራፍቶባቸው በነበሩት የክፍለ ሀገሪቱ ሰባት አውራጃዎች በማስወጣት ከሱዳን ሪፑብሊክ ጋር በሚያዋስነን አንድ አውራጃ ማለትም በሳህል አውራጃ እንዲሰባሰብ አስገዶታል። ሀገራችን በውስጥም በውጭም አያሌ ችግሮች ተወጥራ አንድነቷና የአብዮቱም ደህንነት እጅግ አሳሳቢ ሁኔታ ላይ በወደቀበት ወቅት፣ ከዚህ አደገኛ ሁኔታ በአስቸኳይ ለመውጣት ሲባል በአስቸኳይ የተቋቋመው አብዮታዊ ሰራዊታችን ትምህርት፣ የውጊያ ልምድና በአጠቃላይ ዝግጅቱ የይድረስ ድረስ ስለነበረና የተጠቀሱትን አያሌ ድሎች የተቀዳጀ ነውም ከፍ ያለ መስዋዕትነት በመክፈል ስለነበረ ላለፉት ሁለት ዓመታት ውጊያውን በመጠኑ ጋብ አድርጎ መልሶ በመቋቋምና ጉድለቶችን በማሟላት ለመጨረሻ ወሳኝና ደምሳሽ ውጊያ እራሱን በማዘጋጀትና ነጻ በወጡ ቀበሌዎች የሚገኙትን ወገኖችንም እንደዚሁ መልሶ በማቋቋም በማንቃትና በማደራጀት ቆይቷል። የኤርትራን ችግር በሰላም መንገድ ለመፍታት ለተገንጣይ ቡድኖች የማይወጥላቸው በመሆኑ በተደጋጋሚ የተደረገላቸውን የሰላም ጥሪ አለመቀበላቸው የሚያረጋግጥ ስለሆነ ከኃይል በስተቀር የሰላም ቋንቋ ለማይገባቸው ተገንጣይ ወንበዴዎች የሚፈለገውን የኃይል ሚዛን ከማሳየት በስተቀር ሌላ ምርጫ ስለማይኖር የማያዳግም ወታደራዊ እርምጃ ለመውሰድ ተገደናል። እኛ ጦርነትን ፈልገን አይደለም፣ የምንዋጋው ተገደን ነው። እኛ የምንፈልገው ሰላም ነው፣ ብልጽግና ነው። ወደ ጥያቄው ልመለስ። ለምን በአሁኑ ጊዜ የኢትዮጵያ ሰርቶ አደር ህዝብ አንዱ ክፍለ ሀገሩ በወንበዴ አራዊት ተወሮ ሰላም አለኝ ወይም ደግሞ ከአካሉ ክፍሎች አንዱ ቆስሎ ጤንነት አለኝ ሊል አይችልምና በዚህ ክፍለ ሀገር ውስጥ ለረጅም ጊዜ የቆየውን ችግር ማስወገድ የወቅቱ ተቀዳሚ ተግባሩ አድርጎታል። እንደሚታወቀው በሌሎች ግንባሮች ትንሽ ፋታ አግኝተናል። ኃይላችን ሰሜናዊ ግንባር ላይ ሊያተኩር የሚችልበት አመቺ ሁኔታ ተፈጥሯል። ዚያድ ባሬ ዛሬ በከፍተኛ ውጥረት ላይ ይገኛል። የአረብ ዓለም በካምፕ ዴቪድ ስምምነት የተነሳ በከፍተኛ ፖለቲካዊ ግጭት ተወጥሯል። ኢራቅና ኢራን በጦርነት ላይ ይገኛሉ። ጎረቤታችን የሆነችው ሱዳንም በአሁኑ ጊዜ ፋታ የማይሰጣት የውስጥ ችግር አላት። ተገንጣይ ወንበዴዎች የሞራልና የማቴሪያል እርዳታ እንደ ልባቸው የማያገኙበት ጊዜ ነው ብለን እንገምታለን። ተገንጣይ ወንበዴዎች ባካሄዱት የእርስ በርስ ጦርነት ምስቅልቅላቸው የወጣበትና የተዳከሙበት ጊዜ ነው። በአንጻሩ አብዮታችን በውስጥም ሆነ በውጭ ከማንኛውም ጊዜ ይበልጥ የተጠናከረበት ጊዜ ነው። ዛሬ መላይ ሶሻሊስት ካምፕና ተራማጅ ድርጅቶች ከአብዮታችን ጎን ተሰልፈው ይገኛሉ። ተገንጣይ ወንበዴዎች ተተፍተዋል እና ግብአተ መሬታቸውን የምንፈጽምበት አመቺ ጊዜ አሁን በመሆኑ ነው። ግልጽ ነኝ የሚል ነበር የተሰጠው መልስ። ሌላ ጥያቄ ወይም አስተያየት? እኔ እጄን አወጣው። ሲከነክነኝ የቆየ ጥያቄ ነበረኝ። ወደ አስመራ ከመምጣቴ በፊት በሽናና በፓሬት የተጻፈ የሚል ትንሽ መጽሐፍ አንብቤ ነበር። ጥያቄ የጎሪላ ውጊያ ስልት ሲያመች ማጥቃት ሳያመች መሸሽ ከቦታ ቦታ እየተዘዋወሩ አደጋ በመጣል የመንግሥት ወታደሮች ማስጨነቅና ማበሳጨት ስለሆነ እንደ ተባለው እኛ በተደራጀ ወታደራዊ ውጊያ ስልት ስንሄድባቸው ናቅፋ ላይ ተሰባስበው ይቆዩናል ወይ እልቂታቸውን መጋበዝ አይሆንባቸውም ይሆን የሚል ነበር አዎ ጓድ ጥሩ ጥያቄ ነው አንተ የጠቀስከው የጎሪላዎችን የመጀመሪያ እድገት ደረጃ ነው። የጎሪላ ንቅናቄ ለረጅም ጊዜ በዚሁ ናቴ ሊቀጥል አይችልም። በግድ ወደ ኮንቬንሽናል አርሚ ይለወጣል። ታክቲኩና ስትራቴጂውም እንደዚሁ ወደ ኮንቬንሽናል ታክቲክና ስትራቴጂ ይለወጣል። በአጠቃላይ ሰሜናዊ ተገንጣይ ወንበዴዎች አሁን እንዲህ ያለው የእድገት ደረጃ ላይ ነው የሚገኙት። ወደ መጀመሪያ ደረጃ እንዳይመለሱ ማድረግ የእኛን ያላሰለሰ ጥረትና ፖለቲካዊ ትግል ይጠይቃል። አሳ ከባህር ከወጣ ይሞታል። ተመልሶ እንዳይገባ ለማድረግ ርዕዮተ ዓለማዊ ፖለቲካዊና ድርጅታዊ ሥራችንን ማጠናከር ያስፈልጋል። ተሳስቼ እንደሆነ ልታረም እችላለሁ። የሰጠሁት መልስ በቂ ነው ወይስ አይደለም? ለእኔ የተሰጠው መልስ በቂ ነበር፣ ግን ሌላ እጅ ሲወጣየው ኮሎኔል ታሪኮ ወልዳይ ነበር። በጸረ ጎሪላ ውጊያ የታወቀ ኤክስፐርት ነው። ሰውየው ጀግና ይወዳሉ መሰለኝ፣ ሲያዩት ፈገግ አሉ። ጆሮዬን አቀናው ከወታደራዊ ሰላምታ በኋላ ጓድ ሊቀመንበር፣ የማክለው ተጨማሪ ሐሳብ አለኝ አለ። ጥልቀት አለው ድምፁ። እሺ ጓድ። እንደ ገና ወታደራዊ ሰላምታ። በዚያ ቁመቱ ላይ ወደ ላይ ተንጠራርቶ ሰላምታ ሲሰጥ የባሰውን ተመዘዘ፣ እንደ ሸምበቆ ኦሮማይ።